እልልልልል ሩታ በሰላም ከሆስፒታል ወደ ቤቷ ገብታለች ተብሏል። እኔ አላየሁትም። የእውነት የእውነት ለመናገር እኔ እርግጠኛ ያልሆንኩ ነገር ማውራትን አልወድም፣ ደስም አይለኝ፣ አይዋጥልኝም። እና ሩታ ገብታለች ብዙ ሚዲያ ላይ ወደዚያ ወደዚህ ሲል አየሁት። በእርግጥ እነሱም የማይገቡበት ቦታ የለምና፣ ለማንኛውም ገብታ ከሆነ እንኳን በሰላም እናቴ ልጅሽን አቅፈሽ በሰላም የገባሽው እናቴ ማለት ነው። እንኳን ደስ አለሽ፣ እንኳን በሰላም ገባሽ። በጣም ደስ ይላል። አምርም ጋይዝ፣ አምርም። ወይኔ ይሄማ አብርሽ ነው ማድረግ ያለብት። ዌልካም ማይ ቤቢ ኦ ዌልካም ቤቢ እኔ ልጅ ወዳለሁ ባይ ዘ ዌይ። እና ሩታዬ እንግዲህ በሰላም ወልዳ እንግዲህ ትናንትና እኔም ብያለሁ የወለደች አትመስልም። እና ጀግና ጠንካራ ናት። እና ኤኒዌይስ እንኳን ደስ አላችሁ። ሩታዬ እንግዲህ በሰላም ከሆስፒታል ወጥታ ወደ ቤቷ ገብታለች አሉ። በጣም ልዩ ፕሮግራም ነበር። በጣም ብዙ ዩቱበሮች የነበሩበት ነው። በጣም በቃ ምን ልበላችሁ የሚገርም ፕሮግራም ነበር አሉ እና ለማንኛውም ደስ ይላል። ዌልካም ቤባችን ማለት ነው። አብረሽ እንግዲህ ሁሉም ነገር እኔ ነው የሚመስለው ብሏል። ትላንትና አይታችኋለን እና እንኳን በሰላም ወደ ቤትሽ ተመላሽ እናት። እንግዲህ ገንፎንም አጥሜትም ቡላን በልተሽ ደግሞ ኦፍሬሽ ጠንክረሽ፣ ወገብሽ ጠንክረሽ እንደምትመጪ ተስፋ አደርጋለሁ። ሩታዬ ዛሬ ቪዲዮ እንጠብቃለን ብዬ አስባለሁ። በሩታ ቤት እንዴ ትላንትና በሩታ ቤት ነው ጠበቅኩ። ባይዘ ወይ ማለት ነው እና እንግዲህ ቤባችን ማለት ነው ዌልካም ተብሏል። እንኳን ደና መጣ ቤቢያችን ማለት ነው። እንኳን ተቀላቀልክ ወደ እኛም ወደ አለም እቺ አለም ማለት ነው አደል እንደ ጋይዝ እና በጣም ደስ ይላል። እውነት ገብታ ከሆነ በጣም ደስ ብሎኛል። እንኳን ደና ወደ ቤትሽ ተመለሽ፣ ወደ ቤትሽ ገባሽ ኔናት እንግዲህ ወጥቶ የማይገቡ ብዙ አሉ። አንቺ ደግሞ እድለኛ ነሽ። እንኳን በሰላም ወደ ቤትሽ ገባሽ ኔ ውድ ወዳቸዋል።